እንኳን ደስ አላችሁ። ነው ማቀፊያ ነው። እሺ፣ አሜን አሜን። ለእነ ቤቢ ማቀፊያ ነው። ለእናት ወተት የሚጠጡበት ነው። ሲያድጉ ኩባያ ይከፈትና ከስድስት ወር በኋላ ወተት መጠጫ በሚለው ነው አ ለሷም አጥሚት ይሆናል እስከዛ አንቺ ትጠጭበታለሽ። ቀጥሎ ወደ ነቤቢ ለባልና ሚስት እስከዛ ክለብ እናመሰግናለን። እውነት ለመናገር በጣም ደስ ብሎናል። ልጅን የሚሰጥ እግዚአብሔር ነው። የመጀመሪያ እግዚአብሔር በልጅ ሲባረክ ትልቅ በረከት ነው። በልጅ የባረከን እግዚአብሔር ነው። እግዚአብሔርን በቅድሚያ እናመሰግናለን። ባለቤቴ በጣም ነው የሚወድስ። እግዚአብሔር ስለረዳን እግዚአብሔርን እናመሰግናለን። ደስ ብሎሻል። ሌላ እንግዲህ ቤተሳታ ሆስፒታልን አለማመስገን አይቻልም። ይህ ለእኛ የሚገባ አይደለም። እግዚአብሔር ይባርካችሁ፣ እግዚአብሔር ያክብራችሁ። ይህ ሆስፒታል ከገባንበት ጊዜ አንስቶ እስከዚህ ሰዓት ድረስ ይህ ፍቅር አንድም ጊዜ አንድም ሰዓት አልተለየም። ሁሌም ከኛ ጋር ነበር። ትህትናችሁ፣ መልካምነታችሁ፣ ቀንነታችሁ ዝቅ ብላችሁ የምታገለግሉበት መንገድ እውነት ለመናገር ዶክተሮች አትመስሉም። እናት ናችሁ ይሄት ናችሁ ቤተሰቡ ናችሁ ነው የምታገለግሉት እና እኔ ምን ማለት እንዳለብኝ ባላቅም ቤተዛታ አጠቃላይ ሆስፒታል በኔና በባለቤት ቤት ስም ከልብ እናመሰግናለን በተለይም ዶክተር አራግ አንቺ ዶክተር ብቻ አይደለሽም የብዙ ህጻናት እናት ነሽ ይሄት ነሽ የአንቺ ቅንነት የአንቺ መልካምነት እኔ ይገርመኛል፣ እውነት ለመናገር ከልቤ ነው የምልሽ በአንቺ ቀና አለሁ። ዝቅ ብለሽ ነው የምታገለኪ፣ ዝቅ ብለሽ ነው የምትሰሪ። አንቺ ዝቅ ብለሽ እንደምትሰሪ ዝቅ ብለሽ እንደምታገለኪ እግዚአብሔር ደግሞ አንቺን ከፍ ከፍ ያደርግሽ። እናንተንም ከልብ ከልብ ከልብ እናመሰግናለን። ቤተዛታ ሆስፒታል ውስጥ ያሉ ዶክተሮች ብቻ አይደሉም፣ ከታች እስከላይ ያሉ ባለሙያ በአጠቃላይ እኛም ብቻ አይደለም በዚህ ልክ